ሁሁሉም የሚያሳካልን እያሰብነው በሽታ ሁሉም ያቀልልልን። አላህ እኮ ከአላህ የሚወዳደር ከአላህ ንትን የሚንሰው የለም ማለት ነው። ወላሂ አሁን እች እህታችን አይታች ማለት ነው። ይህን አክል እንግዲህ ሚዲያ ሁሉም ተሰራጭቶ አትተርፍም ተብሎ ነበር። እሷም እንደማትተርፍ ተስፋ ቆርጣ ነበር። የራሷን መሞት ያለ የልጆች ልጆችና ድራ ያለች ነበረ። እና አልሐምዱልላህ አሁን እንግዲህ ለዚያ አብቅቷት ለዚህ አብቅቷት ሰላም ልትመጠች ማለት ነው። ሚዲያ ላይ ጠፍታ ነበረ። ብዙዎች ያው ያየን ነበረ። ብዙዎቹ ተባብረዋል ተባብሯታል። ብዙዎቹ እንግዲህ እድሜና ጤና ይስጣቸው። የልጆቿን የኢትዮጵያ ሕዝብ እውነት በጣም ነው የምናመሰግነው። እንደዚህ ትብርብር ትብርብር ያለበት በጣም በጣም እውነት እኔ ግርም ነው ያለኝ ማለት ነው። እውነትም አይታችኋል። ሁሉንም ትተርፋለች ብሎ ማንም አላሰበም ነበረ። እንግዲህ አሁን ደግሞ አልሀምድሊላህ አይታችኋል፣ ያለችው ማለት ነው። እና ስጋ ደግሞ ፋጥማዬ አላፊ ጠፊ ነው ስጋ ይመጣል፣ ይሄዳል። እንኳንም ለልጆችሽ ለዚህ አክል አበቃሽ። እንኳንም ለዚህ ያደረሰሽ የረመዳን ወር እንዲ ቁጭ ብለሽ ከልጆችሽ ጋር ከባለቤትሽ ጋር ቁጭ ብለሽ ማውራት ራሱ ትልቅ ነገር ነው። ትልቅ ትልቅ ነገር ወላሂ፣ እና አልሀምድሊላሂ ማለት ነው። አይታችኋል ኪሎ አካል ኪሎ ወይም ከሰላሳ ሁለት ኪሎ ቀንስኩኝ አለች። ይመጣል ይመለሳል። የአንቺ ጤና ብቻ የአንቺ ጤና ወላሂ ይመለሳል። አይዞሽ፣ አብሽሪ አብሽሪ ይመደሳል እና አይታችኋል፣ ድል ሳውዲ ላይ ሆና የውፎች ውስ እንዴ ምናምን ረሞዳን ላይ የሰጠው ውስት ዝ ብሎይ ነው ምናምን አለችና፣ መልካም መልካም ሰው ናት መቼም፣ መልካም ሰው ብዙ ነገር ይከተለዋል፣ ብዙ ነገር ይመጣል። ግን አብሽር፣ አልሐምድሊላ በዚ ላ በዚሁም ይለቅልሽ በዚውንም ማለት ነው። እንኳንም ለልጆችሽ፣ እንኳንም እውነት ለሀገርሽ አበቃሽ። ያ ሁሉም እንባ እንኳን ድምጽሽ ራሱ አሁን ይሻላል። በፊት ድምጽሽን ራሱ ጉሮሮችን ናፎ ነው ነበር ያዘሽ እና አልሐምድሊላ ማለት ነው ለዚያ አብቅቶሽ ለቤትሻ አደረሰሽ። ደሞ በረመዳን ወር በዚች በፍቅር በሆነች ወር አምጥቶ እንግዲህ ለቤተሰቦችሽ ጋር ይህንን ይህንንም ዱዓ ለመካፈል ወላ ይህንንም ጾም ለማየት ይህንንም እንግዲህ አየርም እኔ ልጆችሽም ለማየት እንኳን ማበቃሽ፣ የሰው ልጅ እናንተ ተስፋ ትቁረጡ በላይ ተስፋ መቁረጥ አያስፈልግም። በአላህ ተስፋ አይቆረጥም። አላህ ብዙ ሜና አለው፣ ብዙ ዋጋ አለው ማለት ነው። የሚያድነንም እሱ ነው፣ የሚገልንም እሱ ነው፣ የሚያተርፍንም በቃ ሁሉም ነገር አላህ ነው ማለት ነው። ከፈጣሪያችን በታች ደግሞ የሀገራችን ሰው እውነት ትብብራችሁ ማለት ነው ኢትዮጵያ ሕዝብ ምንም አይንካው ማለት ነው። እንግዲህ አመስግናለች እነ ሳርዬም እነ ሀቢባም ተባብሮ ለዜና ያበቋት የትንሹ የእነሱ ድምጽ ቢሆነው ሁሉም ነገር ሁሉም እንትን እንዳሉላት ሁሉም የእነሱ ምስጋና አቅርባለች። የኢትዮጵያ ሕዝብ ሁሉ ምስጋና አቅርባለች ማለት ነው። እህታችን ፋጡማ እነ ፋጡማዬ ስጋ ደግሞ አላፊ ጠፊ ነው። የአረፋ ደግሞ ትመጫለች። የትቁ የትልቁ ይሄድ ካልመጣሁ አንድ ላይ ነው ሰላም ያልኳችሁ አለች። እንሻላህ ትመጫለች። አሁን ደግሞ በቀን ቀን ትመጫለች ብለን እኛም ዱአ እናረግልሻለን፣ ጸልይልሻለን። ክርስቲያን ሮቼም ጸልይልሻለን፣ እኛም ዱአ እናረግልሻለን። እንግዲህ ፋጡመዬ አብሽር አብሽር ማለት ነው። ስጋ ደግሞ ይመለሳል፣ ይመለሳል። ይሄኛው እንኳን ለዚያ ያበቃሽ እንግዲህ በውሃ እና በወተት ነው ያለችው። ሶስት ወር ድረስ ምግብ አልበላችም። እንደገና ደግሞ አላት ህክምና ማለት ነው አላት። ገና ህክምና ትሄዳለች ህክምና ማለት ነው እንግዲህ። እድዋችሁን አስቡ ብላለች እላችኋለሁ፣ ቤተሰቦቼ። እንግዲህ ፋጡማዬ እንኳን ለእዚያ በቃሹ ማለት ነው። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ጊዜ ይሆንላችሁ።